መንገድ ላይ ነበር ስትሮጥ የያዘችው የተያዘችው እና ዳይመንድ ደግሞ እንዴ ከኔ የምታመልጭ መስሎች ነው አንቺ የሚዳቀው እያለ መልሶ ውስጡ አግቷታል። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ የነጅሆን ኩኪንግ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል 37 ነው። ላይክ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ለምለም ኤላንና ሊዲያን አንድ ላይ ስላገኘቻቸው በጣም ተበሳጭታ ከቤት ወጥታ ትሄዳለች። ኤላም ተከትሎ ለምለም እንደሷ አደለም፣ እንዳሰብሽው አይደለም በማለት ይለምናታል። እሷም አንተ ከምትነግረኝ አይኔ አምናለሁ፣ በማለት ትተው ትሄዳለች። የዳይመንድ ጓደኛ ንጉሴን በነ ማርኮቴ እጅ ገብተዋል። ማርኮቴ ወደ ዳይመንድ በመደወል ያውለ ፍቅርን የማትለቃት ካል ከሆነ ጓደኛህን እዚሁ ነው የሚገድለው በማለት ስልኩን ይዘጋበታል። በዚህ ጊዜም ንጉሴ እኔ ታዲያ ምን አገባኝ? የእናንተ መወራረጃ ነኝ እንዲ በማለትም ይመልሳል። ዴቭም አደይን ስለሚወዳት ንጉሴን አንገቱን አንቆ በመያዝ አየውልህ፣ ከዚህ በኋላ አደይ አደይን እነካለው ብትል፣ አደይ ያለችበት ቦታ እረግጣለው ብትል፣ ወየውልህ በማለት ዛቻ ያደርግበታል። ይኸውልህ እኔ ነገርኩህ አደይን፣ እሷ ባትወደኝም ግዴታ በሯ ላይ መጥቼ ሳሊያት ማደር መዋል አልችልም በማለትም አቶ ንጉስ ለዴቭ ይመልስለታል። በዚህ መሀል ማርቦት ይመጣል። እንዴ ምንድነው? ምን እያደረክ ነው? በማለት ዴቭ ያነቀውን የንጉሴን እጅ ያስጥለዋል። ኤላም ወደ ቤት ይመጣና ይኸውልሽ ሊዲያ በአንቺ ምክንያት ምን እንደተፈጠረ ታውቂያለሽ አይደለም ስለዚህ ቤት የለቀሽልኝ ውጪ ይላታ ትሰምኛለሽ ሊዲያ ሌላ ነገር ሳይፈጠር ከቤት ውጭልኝ እንዴ እኔ ምን አደረኩ በማለት ትጠይቀዋለች በቃ ምንም አልፈልግም፣ ቤት ይለቀሽው ጭልኝ እሺ ብላ ሊዱ ተነስታ ወደ ቤቷ አምርታለች። ዳይመንድም ፍቅር ከታገተችበት አምልጣ ድጋሜ ስለያዛት አንቺ ሚዳቆ ከእኔ ማብለጥ ምን እንደሆነ አልገባሽም ነው አይደለም? በማለት እየዛተ እያስፈራራት ነው። ለምለም ወደ ነዴቭ ቤት ሄዳለች አደይ የት ናት በማለት በመጠየቅ ትገባለች። አደይ እኔ በጣም ከፍቶኛል በማለት ትነግራታለች። እንዴ ምን ሆነሽ ትላታለች። እኔ ድንገት በሌለውበት ወደ ቤት ስመለስ ኤላና ሊዲያን አንድ ላይ አገኘኋቸው የሆነ ችግር የሆነ ነገር ያለ በቃ እኔ በቃ ብቸኛ ነኝ በማለት ታለቅሳለች። አደይም አይዞሽ ምናልባት ተሳስተሽ ሌላ ግምት ሊሆን ይችላል አንቺ እንዳሰብሽው ላይሆን ይችላል በማለት ታረጋጋታለች። እኔ እዚህ ቤት ሊዲያን እንዳላገኛት ብዬ አስጠንቅቂው ነበር ግን ወደ ቤት ስመለስ አገኘኋቸው አደይ በማለት ትነግራታለች። አይ ልጁ በማያውቀውና ባልገባው ነገር አትግጮ በማለትም አደይ ለለምለም ትነግራታለች። ዴቭም ደረጃው ጋር ቁጭ ብሎ ድንገት ሊዱ ከነኤላ ቤት ወደ ቤቷ ትመጣለች። እንዴ አንተ ደግሞ እዚህ ምን ታደርጋለህ? ትለዋለች የቲጃሽ ነው ይላታል። እነኤላ ቤት ነበርኩ ትለዋለች። እነ ኤላ ቤት አትሂጂ አላልኩሽም በማለት ይጮህባታል። ቆይ ግን እዛ ቤት ምንድነው የሚያመላልስሽ? በማለትም ይጮህባታል። እኔማ እዚህ ስለደበረ ነበር የሄድኩት በማለት ትመልስለታለች። ቆይ አንተ ግን እዚህ ምን ታደርጋለህ? አደይ የለችም እንዴ? ትለዋለች አለች። ምን ነው ይላታል። አይ ወይ መኝታ ቤት ወይ ኪችን ከሷ አጥፋም ብዬ ነው በማለት ትነግረዋለች። አይ አለች አደይ ከለምለም ጋ ናት በማለት ሲነግራት እንዴት ከእኔ ቀድማኝ እዚህ ደረሰች? ምን ልታደርግ በማለት ሊዲያ ትሮጣለች። ነይ ነይ ተመለስሽ፣ ቁጭ ወይ በማለትም ዴቭ ይጠይቃል። ቆይ ቆይ ኤላ ቤት ስሂድ ኤላ ቤት አለች፣ እዚህ ቤት ስመጣ እዚህ ቤት አለች። እኔ ለምለም የሌለችበት የት ሊሄድ? በማለት ትጫያለች ሊዲያ። አንቺ ነሽኮ ኤላ ቤት ካለ ቦታሽ የተገኘሽው ይላታል ዴቭ። እና ከዚህ ብትመጣስ ምን ምን ችግር አለ? ምንሽ ተነካ? ይላታል ከኋላ ከኋላ እየተከተለች ነው፣ አይታየም እንዴ በማለት ትመልስለታለች። እሷ ቀድማ ነው የገባችሁ። ስለዚህ አንቺ ነሽ ከኋላ ከኋላ የምትከተዩ፣ አንቺ ነሽ ፈላጊዋ በማለትም ዴቭ ለሊዲያ ይመልስላታል። አንተም ለሷ እያገስክ ነው፣ በጣም ጥሩ በማለት ወደነ ለምለም ታመራለች። ዴቭም አይሊዱ ብቻ ከኤላ ፍቅር ይዞሽ እንዳይሆን የሚያመላልስሽ፣ እያለ ብቻውን ያወራል። ዳይመንድም የኔ ቆንጆ አይዞሽ በማለት ፍቅርን ያበሽቃታል። ወንድምሽ በአቋራጭ ቀድሞናል፣ ጥሩ ወንድም አለሽ በማለትም ይነግራታል። በዚህ በቆሻሻ ጅህ እንዳትነካኝ ትለዋለች። ዳይመንድም እኔ እኮ ግርም የሚለኝ ይቺ ንቄትሽ ናት ይላታል ስሚኝ በአደይ ላይ ያደረግሻትን ነገር በሙሉ እያንዳንዷን ብታስተነተኝ ለራስሽ ይቅርታ ማድረግ ይከብድሽ ነበር ይላታል ዳይመንድ እኔ ክፉ አይደለውም ትለዋለች ፍቅር አውቅሻለው እኮ እሱን ሂደሽ ለወንድምሽ ንገሪው የምትሰሪው ስራ እኮ ሰይጣንን የሚያስንቅ ነው ይላታል። ክፉ ጨካኝ፣ አስመሳይ፣ ውሸታም ሴት ነሽ በማለትም ይነግራታል። እኔ አንተ ያልካቸውን በሙሉ አይደለውም፣ ግን ነገሮች ናቸው እንደዚህ ጨካኝ የሚያደርጉኝ በማለትም ፍቅር ለዳይመንድ ትመልስለታለች። እኮ ንገርኝ ልጅቷ ሰርቼ ልብላ ባለች ስቃይዋን የምታበዥባት ለምንድን ነው በማለትም ይጠይቃታል። ምንሽን ቀማችሽ? ምንስ አደረገችሽ? ይላታል። ፍቅርም ስትመልስ በአደይ ምክንያት ያላጣሁት አለ? ፍቅርን፣ ወንድሜን፣ ዴቭን፣ እናቴን ሁሉንም ነው ያጣሁት በማለት ትነግረዋለች። እንዴ አደይ እኮ ቀና ብላ ሰውን የማታይ ልጅ ነች ይላታል ዳይመንድ። ፍቅርም ዳይመንድን አባት አለ በማለት ትጠይቀዋለች። ማለት የአደይ አባት ማለት እንደ አባት ሆኖ ያሳደገኝ አባት ማለት ነው በማለትም ይነግራታል። እኔ ስለ አደይ አባት አይደለም የማወራው ያንተ አባቴት ነው በማለትም ፍቅር ትጠይቀዋለች እንዴ ምን ማለትሽ ነው? የሰው ልጅ እንዴት ካለ አባት ይወለዳል? ምን ለማለት ፈልገሽ ነው? ይላታል። እሷም ዳይመንድ ትለዋለች። አዎ በቃ አባት የለኝም አባቴ ሞቷልም በማለት ዳይመንድ ይመልስላታል። ስለዚህ ሰው ሁሉ ለምን ክፉ፣ ለምን ጨካኝ እንደሚሉ ታውቃለህ? ትለዋለች። ያለ አባት ነው ያደግኩ ትለዋለች። አባትሽ ሞቷል? አይ አልሞተም አባቴ በህይወት አለ። ማንም የሚንከባከበኝ የሚያስብልኝ ሰው የለም፣ ሁሉም በራሱ ቢዚ ነው ትለዋለች። ፍቅር ምን ጎደላት ምን ያስፈልጋታል ብሎ ማንም የሚጠይቀኝ የለም ትለዋለች። ዳይመንድም አንቺ እኮ ህፃን ልጅ አይደለሽም የኛ አካባቢ ልጅ ብትሆኝ እስካሁን ሶስት ልጆች ወልደሻል ይላታል። ቀልደኛ ይላታል። ለካ አንተም እንደነሱ ጨካኝ ነህ፣ ምንም አይሰማህም በማለት ትመልስለታለች። ቀጣይ ክፍል እስከምንገናኝ